የተወዳጇ መስከረም አበራ የቀለበት ስነስርዓት ያልተጠበቀና አነጋጋሪ ሆኗል። ድብቁ ቀለበት አድራጊና ሙሽራው ማነው? የአርቲስት አለማየሁ ታደሰና የመስከረም አበራስ አነጋጋሪና አወዛጋቢ ጥምረት ምንድን ነው የሚለውን በስፋት የምናስደምጣች ይሆናል። በሌላኛው መረጃችን ደግሞ ድርሹ ዳና ሲንግል ማምና ዳዲዎች ላይ ወርዳባቸዋለች። ብዙዎች ማየት ስለሚፈልጉት ባለቤቷም ተናግራለች። ለልጆቿ ፍጹም እናት ሆና መታየት እንዳለባትም አብራርታለች። የድርሹ ዳና ከባድ ቁጣን ያስነሳው ጉዳይ ምንድን ነው ነው የሚለውንና ሌሎች መረጃዎችን በስፋት በዝርዝር መረጃችን አጠናክረናል። አብራችሁን ከቆያችሁ የምታደምጡት ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ የመዝናኛ አለም መረጃዎችን የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ መረጃዎች በፍጥነት እንዲደርሳችሁ የደወል ምልክቷን በመንካትም ዘላቂ ቤተሰብነትን ከኛ ጋር እንዴት መሰረቱ የጠየቅን ወደ መረጃዎች እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ተወዳጁ ጋ ጋዜጠኛ ድርሹ ዳና እጅግ አነጋጋሪ ሆናለች። አርቲስቷ አሁን ላይ በሁለት ነገሮች በበርካቶች ዘንድ መነጋገሪያ የሆነች ሲሆን በሁለቱ መልእክቶቿ በአንድ ወገን ተቃውሞን፣ በሌላ ወገን ደግሞ ድጋፍ ተችሯታል። ድርሹ ከተለመደው ወጣ ብላ ዘለግላሉ ደቂቃዎችም እምባ እየተናነቃት ስራዋን ማቆም ልባዊ ፍላጎቷ እንደሆነ አይኖቿ እምባን አቅርረው ስትናገርም ተደምጣለች። በብዙዎች ዘንድ ከሬዲዮ ጀምሮ በድምጿ ተወዳጅ የሆነችው ድርሹ ባለቤቷ ማን ነው የሚለውም በተደጋጋሚ ሰዎች ሲጠይቁ መመልከት አዲስ ነገር አይደለም። ድርሹ ብዙ ጊዜ ከልጆቿ ጋር ቪዲዮ ስትሰራ ብትታይም ለአመታት ባለቤቷ ማን እንደሆነ ሳይታወቅም ቆይቷል። ታዲያ ድርሹ ዳና አሁን ላይ ያስተላለፈችው አነጋጋሪ መልእክት ለምን ከብዙዎች ዘንድ ከባድ ቁጣን አስነሳ? ሲንግል ማምነት ልክ አይደለም ብላ የምትሞግተው ድርሹ ዳና ሲንግል ማምና ዳድንን የሚሉትን ሁሉ ገፋ አድርጋም ተናግራለች። ሲንግል ማምነት ፕራውድ የሚደረግበት ነገር አይደለም፣ በፍጹም ውድዬ። ትዳር ክቡር ነው። ትዳርን የመሰለ ነገር የለም። ትዳር ቅዱስ ነው። ቅዱስ ቃሉም ቁርኣኑም ይላል። ትዳር ማለት የእግዚአብሔር ተቋም ነው፣ ልጆችን የምታገኝበት ትዳርን እግዚአብሔር በጣም ስለሚወደው ሰይጣንም በዚያው ልክ ይፈልገዋል። ለዚህም ነው ትዳር ፈተናው የሚበዛው። ውዶችዬ፣ ከፈተና እግዚአብሔር ይሰውራችሁ ስትል ብዙ ጊዜ ሰዎች ባለቤቷን እንደሚጠይቋት አንስታም እንዲህ ስትል ያልተጠበቀን ምላሽም ድርሹ ዳና ሰጥታለች። የእኔ ቆንጆ፣ እኔ መተዳደሪያዬ ሆኖብኝ እንጂ ከዚህ የተሻለ የፀና ነገር ቢኖረኝ ከዚህ ስራ ወጣለሁ ስትል ይባስ ብሎ ለፈጣሪዋ በዚህ ጉዳይ ላይ ጸሎት እንደምታደርስ ትናገራለች። የሚዲያ ስራ በጣም ነው የሚያስጠላው። መታወቅ በጣም ነው የሚያስጠላው። ልጆቻቸው በሰላም ወጥተውና ገብተው የሚኖሩ ሰላማዊ ሰዎች በጣም ያስቀኑኛል፣ ስኬታማ ናቸው። አሁን ላይ ወደ ሚዲያ መውጣት ውርደት ሆኗል፣ እኔም ስራ ስለሆነብኝ ነው እንጂ ያስጠላል ስትልም ተለምጣለች። ድርሹ ዳና አሁን ሚዲያ ላይ ያለው ነገር እጅግ እንደሚያስጠላም አውስታለች። በርካቶች ለመታወቅ ብለው የተለያዩ ነገሮችን ያደርጋሉ ስትልም ተናግራለች። እናም ንግግሯን ስትቀጥልም ፈጽሞኑ ቤተሰቦቿን ወደ ሚዲያ እንደማታወጣም ተናግራለች። እናም ሚዲያ ላይ እየወጣችው ሲንግል ማምነኝ የምትሉ ሰዎች ሼሞኒው በጣም የሚያሳፍር ነው ስትልም ተናግራለች። አስከትላም ሲንግል ማምነት አሊያም ዳዲነት ልክ ሆኖ ሳይሆን የመጨረሻ አማራጭ ነው። ብዙ ነገር ከተሞከረ በኋላ ካልተሳካ የሚወሰድ የመጨረሻና የሚያስጠላው እርምጃ ነው። እዚህ ሚዲያ ላይ የመጣችሁ በኩራት አትናገሩ። ባልባይኖርሽ ክርስቶስ ባል ይሆንሻል፣ ወይም ሙስሊም ኮንሽ ደግሞ አላለሽ አምላክሽ ትዳርሽ ይሆንሻል። ደግሞ አንዳንድ ባላለ ሲኖርም አይጠቅምም ሲሄድም አይጎዳም አይነት ባል ሚዲያ ላይ ወተ እኔ ሚስቴን የፈታሁት በዚህ ምክንያት ነው ስትል በራስ ማፈር አለብህ። የሚሰሙ ልጆች አሉ። እኔ በእነዚህ ሰዎች እጅግ አዝናለሁ ስትልም ሚዲያ ላይ ወጥተው ትዳራቸውን ገበና ስለሚያወጡ ሰዎችም እጅግ በምሬትም ተናግራለች። ስትቀጥልም አሉ ብዙ ሲንግል እናቶች እጅግ የሚኮራባቸው ሚዲያ ላይ የማያወጡ በጣም ቢዚ የሆኑ እንዲሁም ቢዝነስ ላይ ያላቸው ሰዎች ሚዲያ ላይ ወታችሁ ሲንግል ነኝ ማለታችሁ አቭለብል አደርጋለሁ። ነገር ግን አንድ ሀብታም መጥቶ ጠጥቶ ሺሻውን አጭሶ ቱቦ ውስጥ በት ነገር ፕሮሞሽን አትስሪ። ይህ የሚኮራበት ነገር አይደለም። ሲንግል ማም ከፈጣሪ ጋር ሆና ልጆቿን የምታሳድግና ጠንካራ ናት። ሚዲያ ሲጠራክ ሊሸቅልብክ ነው። ከዚያ አንተ ልጆችን በተለያየ ነገር ገደል ትከታቸዋለ። ልጆቻችሁ ይሸማቅቃሉ። እኔ በፍጹም ልጆቼ ፊት መጥፎ ነገር ሲነገር መስማት አልፈልግም። ለልጆቼ ፍጹም እናት ነው መሆን የምፈልገው ስትልም ተደምጣለች። በንግግሯ መዝጊያም ፕራይቬት ነገሮችን ተውትና ሚዲያ ላይ እናንተ ከወጣችሁ ይበቃል በማለትም ንግግሯን ቋጭታለች። በተያያዘም ድርሹ ዳና ሌላ አነጋጋሪ የሆነችበትን ጉዳይ በስፋት እየተነገረ ይገኛል። ገንዘብ ሲኖር ሁሉም ነገር ላይኖር ይችላል፣ ነገር ግን ገንዘብ ከሌለ ምንም ነገር የለህም በማለት ተለምጣለች። ታዲያ በዚህም ጉዳይ ላይ በርካቶች የተለያዩ ሀሳቦችን እየሰጡ ይገኛሉ። ወደ ተመልካቾቻችን፣ እናንተ ስለዚህ ጉዳይ ምን ትላላችሁ? ወደ ቀጣይ መረጃችን ስናምራ የበስንቱ ሚስት በመባል የምትታወቀው መስከረም አበራን በተመለከተ በርካታ ሚዲያዎች በተለያዩ ማህበራዊ ትስስር ገጾች ላይ እየተጋሩ ይገኛሉ። በስንቱ ተከታታይ ድራማን አስታከው በርካቶች መስከረም አበራ የአለማየሁ ታደሰ ባለቤትነች ብለው እንደሚያስቡ እየተነገረ ይገኛል። ይህንንም ተከትሎ ሰው እኮ ድራማና ህይወት ተምታቶበታል፣ የሚሉ መረጃዎችም በስፋት በማህበራዊ ትስስር ገጾች ላይ እየተጋሩ ይገኛሉ። አርቲስት መስከረም አበራ በቅርቡ ሀያ የሚጠጉ ጓደኞቿ በተገኙበት የፍቅረኛዋን ተንበርክኮ የታገቢኛለሽ ወይ ጥያቄን የጠየቃት ሲሆን እሷም እሺ ውዴ አገባሃለሁ ብላለች። ጥንዶቹ ነገሩን በድብቅና ቫይራል ሆኖ መነጋገሪያ እንዳይሆን እንደ ፈለጉ አንጋፋው የሬዲዮ ጣቢያ ኢትዮጵያ ፒካሊንክ የዘገበው ሲሆን ለምን ህዝቡ እናም አድናቂዎቿ የእሷን ቀለበት ማሰር እንዲያውቁ እንደተፈለገ ግን ምንም ግልጽ የሆነ ነገር የለም። እጮኛ ማን ነው ብለን ጠይቀን ፎቶ ያገኘን ሲሆን ለዚህም የሚሆኑ አይታወቅም ያለ ሰው ፎቶም ባትለቁም ተብለናል። ከጊዜ ወደ ጊዜ አርቲስቶች የሚያገቡት ባል ወይም ደግሞ ሚስት ከህዝብና ከአድናቂዎቻቸው ዓይን እየደበቁ የሚገኝ ሲሆን ምክንያቱ ምን እንደሆነ ግን በግልጽ አልተነገረም። ነገር ግን በርካቶች ሚዲያ ላይ የወጣ ነገር አይበረክትም በሚልም ህይወታቸውን ቤት እያደረጉት ይገኛሉ። ታዲያ የመስከረምን ቀለበት ማሰር ተከትሎ ስለ አለማየው ታደሰም የተለያዩ ጉዳዮች እየተነሱ ይገኛሉ። ተዋናይት መስከረም አበራ ልታገባ ሲባል በስንቱስ የሚል በስቷል። በስንቱ ግሩም ሕይወት ያለው ግሩም ተዋናይ ነው። ሀረርጌ ተወልዶ ያደገው አለማየው ታደሰ አዲስ አበባ ዩኒቨርሲቲ የቲያትር ጥበብ ውስጥም ትምህርቱን ተከታትሏል። በተለያዩ ሀገራትም አጫጭር ኮርሶችንም እንደወሰደም ይነገራል። በአዲስ አበባ ማዘጋጃ ቤት፣ በሜጋ ኪነጥበባት ማዕከል እና በኢትዮጵያ ብሔራዊ ቲያትር ቤቶችም ተቀጥሮም ሰርቷል። አለማያው፣ ከህፃናት ከህጻናት ቲያትር በቀር በሁሉም መድረክ ላይ ተውኗል። በራስ ቲያትር በተደጋጋሚ ይታይ በነበረው ተንታግ የተባለ አስገራሚ ቲያትር ላይም ታጋይ ሆኖ በመተወን አድናቆትን አግኝቷል። በብሔራዊ ቲያትር ውስጥም ኪሎፓትራ ባሉ ተውኔቶች ላይም ጉል ተሳትፎንም አድርጓል። በአዲስ አበባ ማዘጋጃ ቤት በእስረኛው ንጉስ አሽከር፣ በሚተኑ አበቦች፣ በክፉ ቀን ደራሽ እንዲሁም ሀገር አቀፍ የወርቅ ሽልማት ያገኘበትን የቼዝ አለም ቲያትርም ተውኗል። በሜጋ አምፊ ቲያትር ከተጫወታቸው የቲቪ ድራማዎች በተጨማሪ ጓደኛሞቹ አንቲ እና ይግባኝ በአስገራሚ ብቃት የተጫወታቸው ስራዎች ናቸው። አብሮ አደግ ያሉ ቲያትሮች ላይም ታይቷል። ስለ ፍቅርና መዘዝ የመሳሰሉ አስደንጋጭና አሳዛኝ ስራዎች ላይም ተካፍሎ ተመልካቾቹን አሳዝኗል። በውድነ ክፍሌ የተደረሰው ባቢሎን በሳሎን ላይ በሚገርም ብቃቱን ተጫውቷል። አለማየው ሲተውን ያስደምምናል። ልባችን ይዞት ይጠፋል። አተዋወኑ ጥልቅ ስሜትን የሚገዛ ነው። አለማያው መልከ ብዙና ሁለገባ አርቲስት ነው። በደራሲነት፣ በአዘጋጅነት፣ በተርጓሚነትና በተዋናይነትም ይታወቃል። ሚስጥረኞቹ፣ ደም ነፍስ እና ትዳር ሴ ታጠን ቲያትሮችን አመጡ የወለዳቸው ድርሰቶቹ ናቸው። በአለማየሁ ድርሰት ያሉ ገጸ ባሪያት የራሳቸው ኑሮ የሚኖሩ በራሳቸው ምስጢርና ቤተሰብ የተተበተቡም ናቸው። አንዳቸው እንኳን ተውኔቶቹ በተንኮል የተወጠሩና ሰዎችን ሆን ብለው ለማጣላት የተሳሉም አይደሉም። በራሳቸው ዛቢያ የሚሽከረከሩ ገጸ ባሪያት በራሳቸው ስብናና አንደበት ሲነገሩ ማየት አስደሳች ነው። የሶስቱም ተውኔቶች መልእክትም ማህበራዊ ሚዲያ በተለይም ትዳር ላይ ያጠነጠኑ ናቸው። በርካታ የሬዲዮ ድራማዎች ዶክመንተሪ ፊልሞችን በመተረክና በኢትዮጵያ ሬዲዮ በሚተላለፈው ከመጽሐፍ ሀብታለም ፕሮግራም ላይና በሌሎች ፕሮግራሞች ድርሰቶችን በመተረክ በኩልም የተዋጣለት ባለሙያ ነው። አለማየው እጅግ የተዋጣ ዝግጅቱና አስገራሚ አጫዋወቱ ዝንታለም በልብ ውስጥም ታትሞ ይኖራል። በአሁኑ ወቅትም የሶስት ልጆች አባት የሆነው አለማየው ሚስቴን ዳርኳትና ሌሎች ፊልሞች ላይም የትወና ብቃቱን አሳይቷል። አለማየው በአሁኑ ወቅትም በስንቱ የቴሌቪዥን ድራማ ላይ በመተወን ላይ ይገኛል። ታዲያ አለማየው ታደሰ የራሱ የሆነ የትዳር ህይወት ያለውም ግለሰብ ነው። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ ድርገና አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።